የሮዝመሪ ቅጠሎችን ከግንዱ አውጥተን በፈላ ውሃ ውስጥ ብናደርገው በደቂቃዎቹ ውስጥ ቀለም እንዴት እንደሚቀየር ይመልከቱ። ይህ ለምን ይሆናል? ምክንያቱም በውሃ ውስጥ ሲኒዮልና ካምፈር የሚባሉ የተፈጥሮ ንጥረ ነገሮች ስለሚቀላቀሉ ነው። እነዚህም የጸጉር እድገትን ያፈጥናሉ፣ የጸጉር መነቃቀልን ይቀንሳሉ፣ እንዲሁም ጸጉሮ ውብና ወፍራም እንዲሆን ያደርጉታል። እንዴት እንደሚዘጋጅ እነሆ። ሶስት እኩስ የሮዝመሪ ቅጠሎች ያራግፉ። ምድጃ ላይ አንድ ሊትር ውሃ እንዲፈላ ያደርጉ። ከፈላ በኋላ እሳቱን ዝቅ በማድረግ የሮዝመሪ ቅጠሎቹን ጨምሩ። ለ15 ደቂቃዎች እንዲበስኑ ይተዉት። ከ15 ደቂቃ በኋላ የውሃው ቀለም ሲቀየር ታያላችሁ። አጥፍተው ውሃውን ያጣሩት። የተጣራውን ውሃ በስፕሬ ጠርሙስ ውስጥ ያስገቡት። ትኩስ የሮዝመሪ ቅጠል ወደ ጠርሙሱ ውስጥ ይጨምሩ። እንደ አማራጭ ቀረፋ ይጨምሩ። በአካባቢው ሁኔታዎች ወይም በከፍተኛ ሙቀት ምክንያት የሚደርሱ የጸጉር ጉዳትን ለመቀነስ ስለሚረዳ ጸጉሮን ከታጠቡ በኋላ በማካፈል በራሶ ላይ ይርጩት። ከዛም ለአንድ ደቂቃ በጣቶ እንዲመጥ ይሹት። ውጤቱን ለማየት በየቀኑ ይጠቀሙት። ይህንን ዘዴ ለምን እንደሚጠቀሙ ያውቃሉ ቀላልና እርካሽ በተፈጥሯዊ መንገድ የተገኘ ምንም ጎጂ ኬሚካል የሌለው በመሆኑ